በጣም ሰማንህ የእኛንም አስተያየት ይጋራሉ አንዴ ሪስፔክት አድርገነዋል የእኛንም አክብርልን የእኔን ተቀበሉ ብለህ ያዙ ይልቀቁኝ ማለት የለብህም ግን መለያየታችን አያሳዝንም

በኢንትራንስ ያመጣ ጉዳይ በብዙ እኮ ተስማምተናል። ያልተስማማንም እያልኩ አለ። ግን ፎር ዲስ ይርስ ኦዲት ተደርጓል ወይ ምናምን ብሎ ለጠየቀው ዲዲ ስክ እነሱም ሳይደረግ ምን ሳይደረግ ይህን ያህል ጊዜ ቆይተዋል የሚል እምነቱ የለኝም። ይደረጋል ወይ ኦዲት ለመደረጉ ምንድን ነው ያንተ ፕሩፍ? ላለመደረጉ ያንተ ፕሩፍ ምንድን ነው? ፕሩፍ ምንድን ነው ላለመደረጉ? አንቺ ላለመደረጉ ፕሩፍ ማ ቴንክ ዩ ሶ ማች አሁን አሁን ዝም ብላችሁ ከሰማችሁኝ በደንብ እንዳብራራ፣ ድርስቱ እስካሁን እኮ ዝም ብለን ነበር ስንሰማ ነበረው። ኦኬ ዋሬቨር ዩሰይን ላይክ እኔ እንገራችሁ። ላለመደረጉም አፕሩፉ አንድም ቀን ይሄ ካምፓኒ ቶሚ፣ ገብተህ ትገላግለኝ። ምክንያቱም የዛ ሜምበር ስለሆነ ያሬዶ እኮ ጓደኛ እኮ ነው። ያሬዶ እኮ ጓደኛ ነው አይደል ቴንኪ ሶማች ለምን ለምንድ ብዙ ጊዜ ኢየሱስ ክርስቶስ ይሄው ተናገረ እኮ የየሀገሩ ቲሞች ሁለት ሁለት ተወካዮች አሏቸው። ለእነሱ በየዓመቱ ሪፖርት ይደረጋል። ስለዚህ ማንኛውም ሰው ሪፖርት ከፈለገ በእነሱ በኩል ማግኘት ይችላል ብሎ አስቀመጠለ። ስለዚህ ይህን ሰውዬ ጥራውና ምን አለ መሰለን ለህብረተሰቡ ፕሩፍ ያድርጉ ማይኮሽን ለጠየቀስ አራዳም ጥበመዳምምንም ሊገባው አልቻለም። ያ ለመስማት ደግማስ አዳምጥ ያልኩህን የየ ሀገሩ ቲሞች የስቴቱ ማለት ነው፣ የየ ስቴቱ ቲሞች ሁለት ሁለት ተወካዮች አሏቸው። የየ ስቴቱ እስፍና ማለት ነው። የየስቴቱ ቲሞች ሁለት ሁለት ተወካያላቸው። ለነሱ በየአመቱ ሪፖርት ይደረጋል። ስለዚህ ማንኛውም ሰው ሪፖርት ከፈለገ በነሱ በኩል ማግኘት ይችላል። ስለዚህ ኦዲት የተደረገውን በሙሉ ሪፖርት የየአመቱን ማግኘት ትችላለህ ተባልክ። ሁለ ደግሞ ዱሜ ፌቨር ኔን ሪፖርቱን ደግሞ የቤቱ ማኔጅመንት ታረገዋለህ አይደል? ስለዚህ አትሊስት ፕሊስ ዱሜ ፌቨር ሰም አሳየን። አሁን እዚህ ጋር ሁለት ሺህ ሰው አለ። ምን አለ መሰለህ ላለፈው ሁለት አመቱን ብቻ ተወው ሰላሳ አመቱን እና በዚህ ጊዜ ላለፉት ሁለት አመት ይሄ ካምፓኒ ገቢ ሲያደርግ ለኢትዮጵያውያን ምንድን ነው ያደረገው ቤኔፊት ሪፖርት እልከኛ አይደል? ሪፖርት ስለዚህ፣ ምን አገባው እዚህ ስላለው አይደል? ምን አወራን? ለተሳተፉት ነው የምትለው ወይስ አገር ለተሳተፉት ነው የምትለው ወይስ ኢትዮጵያ ስላለው ነው የምታወራ? ይሄ እኮ የተመሰረተው ኳስማ ኢትዮጵያ እግር ኳስ አለ አይደል? ምንድን ነው የምታወረው? የኢትዮጵያ ግርግሮዝ ለአሜሪካ የሚያደርገው ነገር አለን። አሁን ደግሞ የኢትዮጵያ እግር ኳስ ለአሜሪካ ወይ ለአውሮፓ ለስፍና ለሚደረገው ነገር የሚያደርገው ነገር አለ። ኦኬ፣ ልንገርህ የአሜሪካው ደግሞ የሚደረገው አሜሪካ ላሉ ማንኛውንም ነገር በሚደረገው ነገር ይደረጋል። ምንድን ነው እንዲያደረጉ የፈለግው? አሁን ደግሞ ኔ ጥያቄ እንደሞ አሁን እንዲያደርጉ የምፈልገው ምን አለመሰለ ድርጅቱ ሁልጊዜ የሰራ ላይ እንደሆነ ከዛም አልፎ ላለፉት ሰላሳና አርባ ዓመት ላለፉት አርባ ዓመት ማኔጅ የሚያደርጉት ሰዎች ገንዘቡን ምን አደረጉት? የስራ ማስታወቂያ ላውጋው። እንደውም እንደውም አሁን እሱ ካለው ከሰማሁት ይሄ የምንከፍለውን ምን የምናደርገውን ለሀገር ቤት ለመንግስት የሚረዳ ከሆነ እንደውም በኔ በኩል አልሄድም ነበረ እውነቱን ነገረኝ ካልከኝ ማለት ነው ዜ ዶንጌ የሚረጉ ወብሳይ ዲያ ነው ይናገር፣ እንዲ መነጋገር ላውጋው። አንዴ አዳም ተው ዌብሳይት፣ አልተነፈሰም የራሴን ነው ይናገር እና ከዛ ማውራት ይቻላል። እኔ የምሰጠውን ብር እኔ እዛ ጀ የምከፍለውን ብጠቀምም ወስደው ለመንግስት የሚሰጡ ቢሆን ኖሮ ይህንን ሀሳብም ባገኝ ፕሮግራሙ ላይ ሊሳተፍም። ምክንያቱም መንግስት ወስዶ እንደሚገደው አርጌ ማመን ሰው ነኝ እኔ። ግን ህጄ ለሚጠቀመው ለተደረገልኝ ሰርቪስ ላገኘውት የምከፍለው ነገር ከሆነ እነሱ ስትሄድም ይከራያሉ፣ እኛንም ስንገባ ያስከፍላሉ። ብዙ ወጪ ያለባቸው ያ ባላንስ ለሚያደርገው ነገር ለመጠቀም ሄዳለሁ እንጂ እኔ እ የከፈልኩትን ብር ወስዶ ግን ለመንግስት የሚሰጥ ከሆነ ባሌ ደስ ይለኛል። ምናምን ከሆነ የውሀ ድጋይ ስራዬ እኔ ጥያቄ ምናለ መሰለህ ላይክ ቆም ብለህ ብናስብ፣ የሆነ ስማርት ስማርት ብንጫወት ትምህርት ትረስሚ ከእናንተ የተሻለ አይምሮ አለኝ። ዛሬ እንዲህ ብዬ ባላወራ ደስ ይለኛል። ዩ ኖ ሚ ፖለቲካ ጫወ በምትፈልገው በተማርከው ዲግሪ ባለህ ችሎታ በምን ቶክ ትወስድ። ኦኬ ደስ የሚለውን ነገር ኪፕ አደረጋችሁት፣ የማትፈልገውትን ነገር አቮይድ አደረጋችሁት። ያ አይደለም እያልኩ የነበረው ኖ ኖ። የስማርት ስማርት ልጫወት ካልኩኝ ከእናንተ የተለየ ነገር አለኝ። ቶክ ቱስ ኦኬ። ስማርት ስማርት የማይነበረው ላይክ ሬስቶራንቶቹ ገንዘብ እንደሚጨምሩ ስነግራችሁ፣ እዛ ጋር ገንዘባችሁ እንዳይበላ ዩር ራይት ምናምን አላችሁ። የሱር ነው ምን ገንዘባችሁ እንዳይበላ ያልከው፣ ሪያሊቲ ስላለው። ዶን ቴክ ፐርሰናል ብሮ አም ሰይን ላይክ የሚሄዱ ሰዎች ሬስቶራንቶቹ ምግብ ይጨምራሉ ስል ሁላችሁም የስ አላችሁ። የስ ወር ነው፣ ያ እውነታው ስለሆነ ቴንክ ዩ። ከዛ በኋላ ደግሞ ሁለተኛው ጥያቄ ምንድን ነው ያልኩት? ኮሚኒቲ አልኩኝ። ላለፉት ሰላሳ ዓመት ፈርስት አወነሴ ቴንክ ዩ ሰረቫይቭ አድርጎ ስለቆየ ይህን ስማኝ ሰርቫይቭ አድርጎ ሲቆይ አልኩኝ፣ እየከሰረ ነበረ። ምክንያቱም ምንድን ነው አልኩኝ፣ ፕሮሞተሮች በዓመት አንዴ ይመጡና ለአንድ ሳምንት ዘፋኝ አዘጋጅተው ካምፓኒው ማግኘት የነበረበትን ገንዘብ ይህን ስንት ጊዜ ይወስዱበታል። ነገርለሚኒሽ ከዛ በኋላ ምን መሰለህ ደሞ ገንዘቡን ደግሞ ገንዘቡ ደግሞ አግኝተናል ካሉ ላለፈው ሰላሳ ዓመት